በሰሜን ምስራቅ ቀዘሰር የ801ኛ ኮር ከፍተኛ ወታደራዊ አዋጊ መገደሉ ተገለጸም። ከፍተኛ ዋጊው ላይ እርምጃውን የወሰዱት በምዕራብ ወሎ የወግዲና የአካባቢው ጀግኖች መሆናቸው እየታወቀ ሲሆን የወታደሩ አስከሬን በዛው አካባቢ መቀበሩ ተነግሯል። በተያያዘ ዜና በዚያው ኮር ከፍተኛ ወታደራዊ አዛዥ የሆነው ኮረኔል ምስጋናው በወግዲ ቀጠና ሰሞኑን በተደረገ ውጊያ የቆሰለ ሲሆን እስከ ኮምቦልቻ በአምቡላንስ ተወስዶ ከኮምቦልቻ በኋላም በኢትዮጵያ አየር መንገድ በኩል ወደ አዲስ አበባ ለሕክምና መላኩ ታውቋል። ኮሮኔሉ የደረሰበት ጉዳት ከባድ ስለሆነ ሕይወቱ እንደሚያልፈም የአይንማኞዎች ጠቁመዋል። በተያያዘ ዜና 801ኛ ኮር ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ባለመቻሉና በርካታ ወታደሮቹ ስለተገደሉበት የቂም በቀሉን በንጹሃኖች ላይ እየወሰደ ይገኛል። በቀጠናው ከድሮን ጀምሮ ከባባድ የጦር መሳሪያዎችን እየተጠቀመ ድብደባ እየፈጸመ ሲሆን፣ በዚህም በርካታ ንጹሃኖች በአሰቃቂ ሁኔታ እየተገደሉ ነው ተብሏል። በዝርዝር ታደምጡታላቸው። በሌላኛው መረጃችን ፋኖ ባደረገው ክትትል ለቅርስነት የተመዘገበ 8 ኪሎግራም ወርቅ መመለሱ ተገለጸ። ከዚህ ቀደም ተሰርቆ ነበረ 8 ኪሎ ግራም ወርቅ ፋኖ ባደረገው ብርቱ ክትትል እንዲመለስ መደረጉ ተገለጸ። የወርቅ ቅርሱን እስከ ዘራፊዎቹ በቁጥጥር ስር ለዋሉት የአማራ ፋኖ በወሎ አባላት እስከ መጨረሻው ድል ይጎናጸፉ ዘንድ ትላልቅ መሻይኮችና ኡስታዞች በተገኙበት ዱዓ ተደርጓል ተብሏል። በዝርዝር ታደምጡታላቸው። በወልዲያ ከተማ ለግዳጅ ወታደራዊ ስልጠና የሚታፈኑ ወጣቶች ቁጥር ማሻቀቡ ተገልጿል። መረብ ሚዲያም እኩለ ቀን ላይ ከ50 በላይ እንደሚደርስ የዘገበ ሲሆን ማምሻውን ደግሞ ከ50 በላይ ወጣቶች በተመሳሳይ መታፈናቸውን የተነገረው በዝርዝር የምታደምጡት ይሆናል። ሰላም ጠና ያስጥልኝ። የተከበራቸው መረብ ቤተሰቦች እንደምናመሻችሁ፣ ከመረብ ሚዲያም እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩም